በጣም በጣም ሙቀት የሚባልበት ቦታ ላይ ነው ያለነው፣ ሙቀት የሚባልበት። እኔ ገጠር ላይ ያሉ በተለይ በባህር መጥተው እኔ ወንድሞቼን የተረዳሁበት። አሰላሙ አሌይኩም ወረህመቱላህ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ያለን አልሐምዱላ። ሰላም ናችሁ ወይ? አንድ የኢትዮጵያን ለማስታወቅ ነው የመጣ ነው። ኤስ አር ፋሚሊ ቶ ይባላል ዩቱባችንን ሼር፣ ሰብስክራይብ፣ ላይክ እንዲትሰጡን እንዲታበረታቱን የመጣ ነው። እንደምታደርጉትም ተስፋ እናደርጋለን። አበረታቱን እንዶቼ ሌሎች የደረሱበት ደረጃ እንዲታደርሱን፣ ሌሎች ያሉበት ማለት፣ ማንም ሰው ከዜሮ ተነስቶ ነው ዩቱብ ሲከፍት፣ ምንም ሚዲያ ስንከፍት ከዜሮ ነው የሚነሳውና እንዲታበረታቱንና እንዲታግዙን ለማስተዋወቅ ያክል የመጣ ነው። እንግዲህ ለቪዲዮ ለሚዲያ አዲስ ሰዎች ነን፣ እንዲታበረታቱን የእናንተ እገዛ እንዲጨመርበት እንጠይቃችኋለን። በተረፈ አበረታቱን፣ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ በአላ ስም ጠይቃችኋለሁ በፍጣሪ ስም ጠይቃለሁኝ። እንዲታበረታቱ እንፈልጋለሁ ሁኝ እንግዲህ አቡይ ሙና የምትለው ካለ ሰላሙ አሌይኩም ወራህመቱላ ወበረካቱ። የኤስአር ቤተሰብ ለመሆን እንግዲህ ፍቃደኛ የምትሆኑ ካላችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ እንዲታበረታቱን እንጠይቃለን። ኢንሻላህ አሁን እኛ ባለንበት ቦታ ብዙ የምናሳየው ነገር ይኖረናል። ሰው ሀገር ነው ያለ ነው እና በዚህ ባለንበት ሀገር ላይ የብዙ የህይወት ውጣ ውረዶች ነገሮች አሉ እነሱን አብረን የምናካፍላችሁ ይሆናል እና ስለ ስደት ምንነት ምን አይነት ነገርም እንደነበረ ታውቃላችሁ መቼም በስደት ያላችሁ እህት ወንድሞቻችን ስለዚህ እሱን ውሏችንን የምናሳያችሁ ይሆናል ማለት ነው ኢንሻላህ እንግዲህ ከተባበራችሁን ሰብስክራይብ ካደረጋችሁን ያለንን በቃለን የምንለውን ነገር እንሻላ የምናሳያቸው ሆናል ማለት ወደ እናንተ እናደርሳለን። አዎ ምንም አንሳሰትም እ ችግር እንሻላ እንዲታበረታቱንና ያው እንግዲህ የማይከፈልበትን ሼር ሰብስክራይብ ያይከፈልበትን በተለይ ማዳም ቅሞች በየትም አለም ላይ ያላችሁ የሰው ልጅ በሁሉ ሁላችሁም እንዲታበረታቱን እንፈልጋለን። በቃ አሁን ላይ ያለንበትን በተለይ ገጠራማ አካባቢ ላይ ሳውዲ አረቢያ በዚህ በበረሃ ገጠራማ አካባቢ ላይ ያላቸው የኛ በጣም በጣም ሙቀት የሚባልበት ቦታ ላይ ያለ ነው። ሙቀት የሚባልበት እኔ ገጠር ላይ ያሉ በተለይ በባህር መጥተው እኔ ወንድሞቼን የተረዳሁበት ይመስለኛል። በአየር የመጣ እንኳ ኖርማል ነው። በእግራቸው መጥተው በባህር መጥተው ደክመው እዚ በግ ምናምን ለመጠበቅ ወይም ግመድ መጠበቅ የሚሰሩ መስዋዕት የሚከፍሉ ወንዶችን እኔ በጣም ነው የማደንቃቸው። በጣም በጣም ማለት እኔ ያለሁበት አሁን ስል እዛ ላይ ስለሆንኩኝ እኔም ገጠር ነው ያለሁት ልም ያለ ጭጭ ያለ ገጠር ውስጥ ስለሆነ ያለሁት ያንን ህይወት ደግሞ ለእናንተ ለማካፈል ነው የመጣ ነው እና አብራችሁን ዘለቄታ እንዲታደርጉ አብራችሁን እንዲትዘልቁ አብራችሁ ደስታችንንም እያያችሁ እያበረታታችሁን በእያንዳንዱ ለውጣችን ውስጥ በእያንዳንዱ ህይወታችን ውስጥ ቤተሰብ እንዲትሆኑም ፍቃድ እየጠየቅን ነው። እናንተን ፍቃደኝነታችሁን ደግሞ በሰብስክራይብ በማድረግ አሳዩን፣ ቤተሰብ መሆናችሁን ማለት ነው። ፍቃደኝነታችሁን ሰብስክራይብ በማድረግ ሸር በማድረግ ፍቃደኝነታችሁን ስጡን። እኛ ፍቃደኛ ሆነን ወደ እናንተ መተናል። ለሚዲያ አዲስ ነን፣ ለካሜራ አዲስ ነን። በንግግር በምናምን ያው እንግዲህ ወደፊት ደግሞ እየታ እየታየ ይሄዳል። ማንም ሰው እናት ወደ አይደለም የተማረው በቃ የቀስቀስ እያለ ነው የሚለመደው እና በተለይ ሳውዲ አረቢያ ላይ እንዲያልኩትም በዚህ በባህር የሚመጡ ምናም ከኛ ህይወት የምናስተምረው ነገር ስላለን ከኛ ህይወት ብዙ ነገር ስላለ በህጋዊ መምጣት ወይ በህገ ውጥ መምጣት የሚለው ነገር በቃ እንደ የቀን ቀን ውሏችንን ቀኑን ሙሉ ምን ስናደርግ እንደምንወል እንዴት እንደምንውል ምን ምን እንዳለብን ያን ያንን ለማሳየት እኛ ፈቃደኛ ነን። እናንተ ፈቃደኛ ሆናችሁ በአክብሮት እንዲተቀበሉን እጠይቃለሁኝ ማለት ነው። በህጋዊ መንገድ መምጣት የሚፈልግ ካለ የሚፈልግ ካለ መምጣቱ የተሻለ እንዲሆን ሆነ አንዳንድ ጊዜ በባህር ለሚመጡ ለወንድሞቻችን ለዘመዶቻችን ተበድረን ተቀርመን እንከፍልላቸዋለን ባህር ላይ። እና ያንን ገንዘብ ግን ሀገራቸው ላይ እንዲሰሩ ብናደርግ ወይም ደግሞ እዚህ መጥተው ስንት መስዋዕት ከፍለው ሕገ ወጥ ነው። ሲሰሩ ደግሞ ስራው እያለ ራሱ መስራት ሞራል እያላቸው እውቀት እየላቸው የቱን ያክል ተሳቀው እንደሚሰሩ በዚህ ሰዓት ላይ የትም ሀገር አሁን አትውጡ ማለት አይደለም። ሁሉም ነገር ያው የኢትዮጵያ ላይ ያለው ነገር ከባድ ነው። የትም ሀገር ላይ ግን ሕጋዊ ሁነን ተሰደን በሕጋዊ መንገድ ርዝቃችንን ብንፈልግ ይሄ ሀራምነት የለውም፣ ሀፃትነት የለውም። ወይም ደግሞ ዝቅት አይደለም። ዝቅ ማለት መለመን ነው እና ያንን ያንን ደግሞ እኛም ደግሞ ከልመና ለመውጣት በራሳችን እንስራ ብለን የመጣ ነውና አበረታቱን። ምናልባት በቃ ራሳችንን ውስጣችን ያለውን ነገር ለመናገር ነው የመጣ ነው። ያኔ አንዳንድ ጊዜ መናገር እየፈለግን ሳንናገር የምንቀርባቸው ነገሮች አሉና ያንን ለመናገር ነው የመጣ ነው። በዚህ ላይ እንዲታበረታቱን፣ ቤተሰብነታችሁን ፈቃደኛ እንዲትሆኑ፣ የቀን ውሏችንን የእያንዳንዱ እንቅስቃሴያችንን የበረሃውን የእያንዳንዱን ነገር እናሳያችኋለን። ተከታተሉን፣ አበረታቱን፣ እንወዳችኋለን ነው እንግዲህ፣ ከዚህ በኋላ በተለያየ ቪዲዮ የምንገናኝ ሊሆን ይችላል። እንሻላ ባለ ፍቃድ። አዲስ ጀማሪ እንደመሆናችን ግን ኔጌቲቭ ኮመንት ባይኖረን ደስ ይለናል። ምክንያቱም ተስፋ እንዳንቆርጥ ብለን ነው። ኔጌቲቭ ኮመንት ብዙ ጊዜ የሚደብራቸው ሰዎች አሉ። በነገራችን ላይ እሱን ያው እኛ አስበንበትን ብንገባም እንግዲህ፣ እንችለዋለን ብለን ብንገባም፣ ያው ተስፋ ሰጪ የሆኑ ኮሜንቶችን ብታደርጉ ደስ ይለናል።

የመጀመሪያ ቪዲዮ እንደመሆኑ መጠን አናብዘዋል፣ አናብዘው ይበቃናል፣ ይሻላል። ለመግባቢያ ያክል አሪፍ አሪፍ ቪዲዮዎች አሉን፣ ሰብስክራይብ አርጉን። እናንተ ሰብስክራይብ ስታደርጉን፣ አሪፍ አሪፍ ነገሮች እናሳያቸዋለን። የተሻለ ነገር እንድናደርግ የተሻለ ነገር ለማምጣት የእናንተ ሰብስክራይብ፣ የእናንተ ሼር ማድረግ፣ የእናንተ አቀራረብ ነው እና አበረታቱን። ሌሎች የደረሱበት ደረጃ አድርሱን። በቃ ሌሎችን ከዜሮ ተነስተው ምን ላይ እንደደረሱ እያንዳንዱን እናውቃለን እና ለዛም ንም የነሱ ሱ እንዳልሽው ሁሉም ሰው የተማረው እና ትወድ አይደለም። የሚያስተምረው ማን ነው ከተባለ ተከታዮቻችን ቤተሰቦቻችን ናቸው። የሚያስተምሩን በኮሜንት አስተያየታቸውን ትሰጡናላችሁ። ምን ማድረግ እንዳለብን የእናንተን አስተያየት እያየን የምንቀጥል ይሆናል ማለት ነው። እንሻላ እንግዲህ፣ ባለ ፍቃድ በሌላ ቪዲዮ እስከምንገናኝ ሰላሙ አለይኩም ወረሀመቱላሂ ታላ ወበረካቱ